እድላችሁ ተይዟል። እድል ይወሰዳል ስላችሁ በምክንያትና በማስረጃ ነው። እንግዲህ ይህንን ቻናል ሰብስክራይብ በማድረግ ሙሉ ታሪኮችን የሰዎች አስተማሪ ታሪኮችን በዚሁ አያይዤ የምለቅላችሁ ይሆናል ማለት ነው። ለማንኛውም ለምሳሌ አንድ ሰው ደላላ ሆኖ ወይም አንዲት ደላላ ሆና እየሰራች ምን እንደሆነ በማታቀው ሁኔታና ሁኔታ ውስጥ በመሆን ልክ ስራው አለቀ የላቤን አገኘው ብላችሁ ባሰባችሁበት ሰዓት ላይ የሆነ አካል ይመጣና ያንን ስራችሁን ያበላሽባችኋል፣ ይወስድባችኋል። ማለት ያ ማለት እንጀራችሁ ማለት ነው። እድል ሲባል እንጀራችሁ እንጀራ ማለት ከእግዚአብሔር የተሰጣችሁ ማለት ነው። ሰይጣን ሰዎች ላይ በማደር የሚያስቀማችሁ የሚያስነጥቃችሁ ማለት ነው። እድል ሲባል በመሰረቱ እግዚአብሔር ለሁላችንም እኩል ተመሳሳይ እድልን ነው የሰጠን። ነገር ግን ጠላ ዲያብሎስ እየገባ በመሃል፣ በእግዚአብሔርና በእኛ መሀል ክፍተትን ለመፍጠር ይህንን ያደርጋል ማለት ነው። ልቀጥል። የትዳር እድላችሁ ማለት ነው። የትዳር እድል ማለት መልክ ሳያንሳችሁ፣ ቁመና ሳያንሳችሁ፣ ሁሉ ነገር የተሟላ ሆናችሁ፣ ነገር ግን ወንድ ልጅ ወደ ህይወት አይመጣም፣ ሴት ልጅ ወደ ህይወት አትመጣም። ምክንያቱም በእናንተ እድል ሌላ ሰው አግብቶበታል ማለት ነው። ገባችሁ አይደለ? እድላችሁ የሆነ ሰው ጋር ስላለ በእናንተ እድል እየኖር ያለ ሌላ አካል ስላለ ማለት ነው። ወደ እናንተ የመጣው የትዳር እድላችሁ ስለተወሰደ ማንም ፈጽሞ ሊቀርባችሁ አይችልም ማለት ነው። እናንተ በማታውቁት ሁኔታ፣ እናንተ ባልተረዳችሁት ሁኔታ፣ ነገር ግን ህይወትን እንደዚህ ዝም ብላችሁ ትቀጥላላችሁ። ሰው ደግሞ ይፈርድባችኋል። ሴቶች በተለይ እሷ እኮ መልክ ያለው እየጠበቀች ነው፣ ሀብታም እየጠበቀች ነው፣ ገንዘብ ያለው እየጠበቀች ነው ተብሎ በሰው ዘንድ ሳይቀር ስም እንዲሰጣችሁ ይሆናል። ነገር ግን የራሳችሁ እድላችሁን እድላችሁ ወይ ጎረቤታችሁ ለልጃቸው ወስዳለች ወይ አክስታችሁ ለልጇ ወስዳለች ወይ አጎታችሁ ለልጁ ወስዷል ወይ ጓደኛችሁ ለራሷ ተጠቅማበታለች ማለት ነው። ገባችሁ? የመውለድ እድላችሁም እንደዛ ነው። ሲጀመር ሳታገቡ መውለድ አትችሉም አይደለ? ስለዚህ አብሮ ተያያዥነት ያላቸው ነገሮች ናቸው ማለት ነው። ሌላው ደግሞ የስራ እድል ነው። ስራ ትጀምራላችሁ አንድ ወር ልትሰሩ ትችላላችሁ ምን እንደሆነ ሳታውቁት ያ ስራ ያስጠላችኋል ጥሩ ደመወዝተኛ ሆናችሁ ነገር ግን በዛ ስራ እንኳን መቀጠላችሁ ምን እንደሆነ ሳታቁት ያንን ስራ ያስጠላችኋል አንድ ወር ሁለት ወር እንኳን ሰርታችሁ ከዛ በኋላ ደግሞ እረፍት ታረጋላችሁ አሁንም ለምንድን ነው ብላችሁ ደግሞ ሌላ ስራ ስትጀምሩ እንደዛው ማለት ለምንድን ነው የስራ እድላችሁ አብሮ ስለሚወሰድ ሰዎች ጋር እድላችሁ ስላለ እነዛ ሰዎች እያደሱ ስለሚያስቸግሩ ልክ እናንተ ስራ በጀመራችሁ ሰዓት ላይ ደብተራዊ ይነግራችኋል ሰይጣኑ ይነግራችኋል ስለዚህ ወዲያ ምን ያደርጋሉ? እነሱ በእናንተ እድል ስለሚኖሩ ምን ያደርጋሉ? መልሰው ያደሱባቸዋል። ከዛ በኋላ ያ ስራ ወዳችሁ የገባችሁ ስራ መልሶ ምክንያቱ ምን እንደሆነ ሳታውቁት ያስጠላቸዋል። ትወጣላችሁ፣ ከዛ ስራ ላይ ማለት ነው። እስኪ ራሳችሁን ተመልከቱ። ዲፕሎማ አላችሁ፣ ዲግሪ አላችሁ፣ ማስተርስ አላችሁ ጥሩ የስራ አስተሳሰስ ላይ መሆን ትችላላችሁ። ነገር ግን ያንን እንዳትሆን ያደረጋችሁ ነገር ምንድን ነው? ራሳችሁን በሱስ ጠምዳችሁ እንድትቀሩ ያደረጋችሁ ለምንድን ነው? ምክንያቱም ሱሳችሁን ብቻ ስታስቡ፣ ክፉ ያደረጉባችሁን ሰዎች አትነቁባቸውም። እድላችሁን የወሰዱባችሁን ሰዎች አትነቁባቸውም። ገባቸዋል። ተያያዥነት ነገር አለ፣ የሆነ ነገር ይሰጣቸዋል። እናንተ እዛ ላይ ብቻ ትኩረት ስታረጉ፣ እነሱ ግን ሌላ ሌላ ዓለም ውስጥ ነው የሚገኙት ማለት ነው። ስለዚህ አንድ ሊያስማማን የሚችለው ነገር ምንድን ነው? እግዚአብሔር ለሁላችንም እኩል እድልን ሰጥቶናል። ሰይጣን ዲያብሎስ ግን በሰዎች ላይ እያደረ እድላችንን ያስቀማናል ማለት ነው። ለዚህ ነው ዛሬ ላይ ብዙ ቆሞ ቀር የሆኑ ሰዎች የበዙት። ዛሬ ላይ ብዙ መስራት የሚችሉ እንዳይሰሩ ሆነው የተቀመጡ ማለት ነው። ሁለት አይነት እድል አወሳሰድ አለ። አንደኛው ከልጅነታችን የሚወሰድብን እድል አለ። ሁለተኛው ደግሞ ካደግን በኋላ የሚወሰድብን እድል አለ። አንደኛው የሚወሰድብን እድል ከልጅነታችን ማለት ምን ማለት ነው? ገና ተማሪ እያለን ትምህርት የማይገባን ድንዝ ያለን እንድንሆን ያደረጉናል ማለት ነው። ገባችሁ ገና በልጅነታችሁ የነጋችሁን ኮከብ ያስቆጥሩና ከዛ በኋላ ያንን ያደርጋሉ ካደጋችሁ በኋላ ያለው ደግሞ ማለት ነው ማለት ነው ፍጥነታችሁን ያዩታል አክቲቪቲያችሁን ያዩትና አይ በቃ ይሄን ነገር ይህን እድል ለምን አንበላውም ይባላል ደብተራው ጋር ይሄዳሉ ይነጋገራሉ ከዛ በኋላ እድላችሁን አርገው ይበላሉ እነሱ የሀብት ማማ ላይ ይደርሳሉ በእናንተ መከራ በእናንተ ስቃይ በእናንተ ድህነት እነሱ ይዝናናሉ ማለት እናንተ ግን የአርባ ቀን እድሌ ነው የሰማንያ ቀን እድሌ ነው ብላችሁ የምትኖሩ ተረተኞች ያስቀርባችኋል ማለት ነው። ስለዚህ የሰው እድል ወስደው ያሉ የሚገኙ ሰዎች እግዚአብሔር በጠየቃቸው ጊዜ ይጠይቃቸዋል። ነገር ግን እናንተ እድላችሁን ለማስመለስ ምን ማድረግ አለባችሁ የሚለው ነገር ነው ዋነኛው እና ወሳኙ ነገር ማለት ነው። እድላችሁንም ማስመለስ አለባችሁ ምክንያቱም ጸበልና ጸበልን እየሄዳችሁ እየሄዳችሁ እየሄዳችሁ ያንን ካላስተካከላችሁ እናንተም እንደዚሁ እንደዳከራችሁ ስለምትቀሩ ማለት ነው። የጸበል ብንሄድ እድላችን ሊመለስ ይችላል የሚ የትኛውም ጸበል ብትሄዱ ከበረታችሁ፣ እግዚአብሔርም ካገዛችሁ ያገዛችኋልም፣ እናንተ በንስሐ ከተመለሳችሁ፣ ዋነኛው ንስሐ ነው። ገባችሁ። በመተ ስለታሰራችሁ እድላችሁ ስለተወሰደ አደለም ንስሐ ምትገቡት፣ ስለተጸጸታችሁና ስለበደላችሁ። ምክንያቱም እድላችሁ ሲያዝ የማይሆን ህይወት ነው ምትኖሩ ገባችሁ ዘማዊ ያልነበራችሁ ዘማዊ እንድትሆኑ ሳይቀር ያደርጓችኋል ማለት ነው። ለምንድን ያ የሚሾሙባችሁ መንፈስ እናንተ ላይ ሲመጣ እናንተ ምን ያደርጋችኋል? ዘማዊ አድርጎ ያስቀራችኋል ማለት፣ እነሱ የራሳቸውን የድሎት ህይወት ይኖራሉ፣ እናንተ እንደዚሁ ከሰውም ከእግዚአብሔርም ከራሳችሁ እንደተጣላችሁ ትኖራላችሁ ማለት ነው። ስለዚህ ልዩ ልዩ ጸበላት ቦታዎች ቢኖሩም ነገር ግን የትኛውም የጸበል ቦታ ላይ ንሳ ገብታችሁ ከአምላካችሁ ታርቃችሁ ከሄዳችሁ የመዳኛችሁ መንገድ ቅርብ ነው። እድላችሁን ግድ የላችሁም አስመልሱ። እህቶች፣ ወንድሞች በቀጣይ ቪዲዮ የምንገናኝ ይሆናል። ለዚህ ቻናል እንግዲህ እኔም ለዩቲዩብም አዲስ ነኝ። እናንተም ይህንን ቻናል ሰብስክራይብ በማድረግ እንደዚሁም ላይክ፣ ሼር በማድረግ ይህንን አካውንት እንግዲህ እንዲያውቁት አድርጉ። ብዙ ገጠመኞችን ብዙ አስተማሪ ታሪኮችን ይዤላችሁ እመጣለሁ ማለት ነው። ስለሰማችሁ ስላዳመጣችሁ አመሰግናል